አሰላሙ አሌይኩም፣ ቤተሰብ ሰላም ብያለሁ። እንግዲህ እዚህ ጋር ምን እንዳለ ምን እየተካሄደ እንደሆነ ቪዲዮ እስከ መጨረሻው ተከታተሉ ተመልከቱ። እዛ ጋር በካሜራ እየተከታተሏት ነው እንግዲህ የመዳም ቅመም ሻንጣዋን እቃዋን ይዛ ወዴት እየሄደች እንደሆነ። ኩንትራት የምትመጡ ልጆች ና ጠለብ የምትመጡ ልጆች አንድ ነው፣ በሕጋዊ የምትመጡ ልጆች ማለት ነው። እንዳይምታታባችሁ ነው፣ ጥንቃቄ ልታደርጉ ይገባችኋል እህቶቼ እንዳሰባችሁት አይደለም ሁሉ ነገር እዚህ ጋር ተዋርዳ ነው ያቺ ስታመልጥ የነበረችው ልጅ ይሄ እድል ነው ያጋጠማ ማለት ነው መጨረሻ ላይ ገባችሁ አይታችኋታል በቪዲዮ እንዴት እንደምታመልጥ እሻራ ላይ ካሜራ አለ ከውጭ አሁን ሰዓት ላይ የምነግራችሁ ነገር ካሜራ የት ነው ያለው ብላችሁ ላታወቁት ትችላላችሁ የውጭ አለ ውጭ ላይ ሆኖ ግቢውንና ከውጭ ደግሞ መኪና መንገዱን ማለት ነው፣ የመኪና መስመር አካባቢውን ውጭን የሚያሳይ ግን፣ እሱ ካሜራው ያለው የት ነው? ግቢ ነው። ገባችሁ። እኔ ለምሳሌ ልንገራቸው፣ አሁን አዲስ የገባሁበት ስራ የምሰራበት ቤት ካሜራ መኖሩን አላውቅም። እንግዲህ ግን የሰውየውን እንትን ላጸዳ ገባሁ። ሰውየው የሚቀመጥበት የእሳት ምናምን የሚያነዱበት ምሸብ የሚባል አለ አይደል? እዛ ያንን ላጸዳ ገባሁ። ከዛ ቴሌቪዥኑን ሸቅሎታል፣ ገባቸው። ቴሌቪዥኑን ሸቅሎት ያ ቴሌቪዥን ግን እያሳየ ነው ማለት ነው። ከቴሌቪዥኑ ጋር ካሜራውን አያይዞታል። ከዚያ የቆሻሻውን አንሳስቼ ልከንስ ነው ልጠርግ ማለት ነው። እንዲህ አይነት ሳረግ ጊዜ ቴሌቪዥኑ ልጆቹ ውር ውር ይላሉ። እዛ ጋር የሻራውን የውጭን ያሳያል። ውጭ ማለት ነው ከበር ውጭ ከአጥር ውጭ ያሳያል። በሌላ ደግሞ ቆረጥ አርጎ ደግሞ ከግቢው ማለት ነው። ግቢውን ያሳያል። ግቢውን ሀወሹን የምንጠርገው ማለት ነው። ልጆቹ ሲሄዱ አየኋቸው። የኛ ልጆች ታዩኝ እንዴ፣ የነገር ካሜራ ነው እንዲያልኩና ደነገጥኩኝ። ድንግጥ አልኩኝና ማረጋገጥ አለብኝ ልጆቹ የኛ ከሆኑ ብዬ ብቅ ብዬ ሳያቸው፣ በሩን ከፍተው እውጭ ወጥተዋል። ገባቸው እውጭ ሆነው ልክ አይስክሬም ተገዝቶላቸው ነው ከመኪና ላይ ሲቀበሉ፣ አይስክሬም ምናምን ቪዛ ምናምን እያዞሩ የሚሸጡ ታክሲዎች አሉ፣ መኪናዎች ማለት ነው። ከነሱ ሊቀበሉ ወጥተው ማለት ነው። ልክ እኔ ቆሜ ሳያቸው በካሜራ ማለት ነው። አየኋቸው ተቀብለውም ሲገቡ አያየኋቸው አባታቸውም ተከትሏቸው በጣም ነው ያዘንኩት። ገባቸው የሆነ ነገር ብናደርግ ውጭ ላይ ሆነ፣ ልጆቻቸውን እንኳ ብንገለምጥ ውጭ ላይ አሁን ካሜራ የለም ብለን ወይ ልጆቻቸውን ልንመታ እንችላለን፣ የሆነ ነገር ልንሰራ እንችላለን። ሀታ ታጸዳዳችን እንኳ ታጸዳዳችን የሆነ ቃል ድጋ አርገን ልንወረውር እንችላለን። ሲደክመን ስንሰለች በቃ የሆነ ነገር አለ መቼም በኛ ላይ። ሲደክመን ሲሰለችን ወይም ስንናደድ የሆነ ነገር እንሰራለን። ያ ነገር በዛ ያውናል ማለት ነው። ልክ እነሱ እዛ ጎርፋቸው ቁጭ ብለው እኛን ይከታተላሉ። እኛ ህገ ወጥነን፣ ግን ህጋዊ የሆናችሁ ልጆች ሻንታሽን አንጠልጥለሽ ቦርሳሽን የሆነ በፌስታል አንጠልጥለሽ ስትወጪ የት እንደምትሄጂ ይከታተልሻል። ግባቸው እዚህ ጋር እና ጥንቃቄ አድርጉ። ከዚያ ይቺ ካሜራ የት ናት ያለችው ብዬ ውጭ ላይ ማለት ነው እንደዚህ ወደ ላይ አንጋጥጬ ሳይ የት ናት ያለችው ላይ ቤቱ ላይ ማለት ነው ጠፍ ይሄ ዝናብ ሲጥል በሀገራችን ቆርቆሮ ውሃ ጠብጠብ ያደርግል እዛ ላይ ነው የተሰቀለችው። ጥቁር ነገር ናት፣ ትንሽዬ ናት፣ አምቦል ነው የምታክለው እዛ ተሰቅላለች አያችሁ እዛ ተሰቅላ ማለት ነው የውጭውን በር የውጭውን ሻራውንና የቤቱን ግቢ ታሳያለች እንደው ደነገጥኩኝ ወላሂ እንደው እንዴ በቃ እኔ እንጃ ሲያውኝ ከርመዋል ብዬ ነው ያልኩት እኔ ምንም አልሰራሁም ግን እንደው በቃ የምትሰሩትን ነገር በስራ እንዴት እንደምትለግሙ ደጁን ጠረጋችሁ ስትባሉ ይሄን ሰራችሁ ስትባሉ አልሰራንም ስትሉ በቃ መዋሸት አይቻልም። እኔ አሁን ማዝነው ለምንድነው ከጠለብ ጠፍተን እንሄዳለን የምትሉ ልጆች ትዋረዳላችሁ ብዬ ነው ማዝንላችሁ። ትዋረዳላችሁ፣ ከዛ ከያዟችሁ ደግሞ ይደበድቧችኋል፣ ችግር ያደርሱባችኋል፣ ከዛም ያጠብቁባችኋል፣ ያከራሉ፣ ስልክ ትነጠቃላችሁ፣ ወዴትም እንዳትንቀሳቀሱ በቃ ስራ ያበዙባችኋል። ምን በቃ ጫና ያበዙባችኋል በጥቅሉ ወጣችሁ አመልጣችሁ ላታመልጡ ማለት ነው። ካመለጣችሁ እሰየው፣ ካላመለጣችሁ ግን ከተያዛችሁ ግን በቃ ጫና ይበዛባችኋል። እህቶቼ እንወጣለን ብላችሁ እንዳታስቡ። አሰን ሲጀመር ማለት ነው እናንተ ወጣችሁ ለመስራት አታስቡት። ሀገሩ ተበላሽቷል። እዛው ቤት ሆናችሁ ሰዎቻችሁ ጥሩ ከሆኑ ዝም ብላችሁ መስራት። ሰዎቻችሁ ጥሩ ሰዎች ከሆኑ ደግሞ እስከሰጧችሁ ስራውን ተውት። ስራ የትም ቦታ ብትሄዱ ስራ ለውጥ የለውም። ሳያደክማችሁ አትሰጡም። ገንዘብ ሳይደክም አይገኝም። ስለዚህ እዚያው ብሰሩ ይሻላችኋል፣ እንዳትዋረዱ። ምንንም ሳታቆት ይይዟችሁና ችግር ያፈጥሩባችኋል። እህቶቼ አርፋችሁ ስሩ። የመጣ ነው ያው ሰርተን ለማግኘት እስከሆነ ድረስ እዚያው ስሩ። ወጣችሁ ደግሞ ከዚያ ማይሻል ደሞዙ ትንሽ የሁለት መቶ የሦስት መቶ ብር ልዩነት ቢኖረው ነው እና ነፃነት አለው በፈለጋችሁ ቦታ ትሰራላችሁ፣ በፈለጋችሁ ቦታ ትወጣላችሁ። እንደዛ ነው እንጂ ህጋዊ ሆነች ተከብረች ትኖርያለች ማለት ነው እና ያ ማለት ደግሞ ህገ ወጦቹ ተዋርደን እንኖራለን ማለት አይደለም። ያው በስራ ጉዳይ ብንታመም የሆነ ነገር ብንሆን ሐኪም ቤት እንደልባችን አንሄድም። ብዙ ነገሮች አሉን እና ይሄን ይመስላል። አሁን ላይ ደግሞ ህጋዊ ሆናችሁ አትውጡ። እቃማ ለማሰራት ራሱ አሁን አዲሶቹ አይቀበልም እያለ ነው። ስለዚህ ያው አጉል እንዳትሆኑ አልፋችሁ ስሩ ብላሉ። ስራችሁን ውጭ ላይ አለ ይታያላችሁ። በደንብ ነው የሚከታተሏችሁ። በደንብ በደንብ ይከታተሏችኋል። እኔ በጣም ነው የደነገጥኩት። እኔ እንደው ውጭ ላይ የሆነ ነገር ሰርቼስ ቢሆን በቃ አለ አይደለም እንጃ ነኝ፣ እፈራለሁ። እኔ ይሄ ካሜራ ነገር በጣም ነው የሚያስፈራው። ዙሪያውን አጥራቸውን የሚያሰው የሚሰሩ ሰዎች አሉ፣ አጥራቸው ላይ የሚያደርጉ ሰዎች አሉ። አሁን ላይ ምንም እንትን አይልም እርካሽ ነው ሁሉም እየገዛ እየሰቀለ ነው ያለው እርካሽ ስለሆነ እና ምንም አያስገድ- አያስጨንቃቸውም ድሮ ድሮ ውድም ስለሆነ አጠቃቀሙንም ስለማያውቁት አያደርጉም ነበር አብዛኛዎቹ አሁን ላይ ግን ሁሉም እውቀት አለው ያያይዙታል ከጀዋላቸው ጋር ከስልካቸው ጋር ከቴሌቪዥን ጋር እኔ ከቴሌቪዥን ጋር ውሸት ይመስለኝ ነበረ አሁን ስላየሁት በቃ አመንኩኝ በደንብ አየሁት ስላየሁት በቃ አመንኩኝና ፈራሁ። በቃ ያኔ በቃ ምንም አይደለም፣ ራስን ሆኖ መስራት ነው፣ ከልብ መስራት ማላገጥ የለም ከልብ ሆኖ እውነተኛ ሆኖ መኖር በቃ፣ መዋሸት ምናምን አያስፈልግም። ውሸት ይህን ሰርተሽዋል ስትባይ አልሰራሁም፣ ይሄ ነገር እንዲህ እዚህ መተሽ ወይ በሮ የተተባልሽ አልመጣሁም ብትይ እዛ አይተዋችኋል ማለት ነው። የሆነ ነገር በቃ እዛ ሄደች ሰርተሽ ነበር ወይ ብትባይ፣ አዎ ሄጀ ነበር ብትሳሰሪ፣ እዛ እንዳልደረሰሽ ያውሻል የት እንደነበርሽ ማለት ነው። ልከታተል ካሉ በደንብ ነው የሚከታተሉት እና እንደዚህ ነው ጉዳዩ። ልባችሁ ካልፋችሁ ስራችሁን ስሩ። እንወጣለን እንዳትሉ በልተው አውቅተው ነው ነው ልጆች፣ ይህን ይመስላል። በቀጣይ ቪዲዮ ደግሞ እንገናኛለን። እንሻአላህ እህቶቼ በሰላም ሰርታችሁ ወደ ሀገራችሁ እንድትገቡ ሁኑ። ተጠንቀቁ። ጥንቃቄ ያስፈልጋችኋል። ሺ